አምላካችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ህዳር ስምንት የአርባዕቱ እንስሳት ወይም ኪሩቤል ዓመታዊ መታሰቢያቸው ነው። እንኳን አደረሳችሁ አደረሰን። ሰላም ሰላም ለእናንተ ይሁን። ወዲያ ቻናል የቤተሰቦች እንደምን አላችሁ? እኔ ያለሁ እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችንም ጋር ይሁን። እኚህ አርባዕቱ እንስሳ ወይም ክሩበኤል መንበረ ሥላሴን የሚሸክሙ፣ ያለ እረፍት ጌታን የሚያመሰግኑ፣ ሞት፣ ህመም፣ ድካም ሳይኖርባቸው በተፈጥሯቸው ርቅቃን ናቸው። በክንፋቸው ላይ ሪቢቦ በአለ ጌትነቱ እሳታዊ መንበር ነው የሚቀመጥ የእግዚአብሔር ትዕዛዝ የከበረ ሰለምታ በሚገባቸው ጆሮችሁ የምታዳምጡ የምስጋና መስኮቶች የእልልታ ጣዕም ቃል መሰንቆዎች አርባዕቱ እንስሳ ክሩቤኤል ሆይ መላክ መላእክት ወገን እንደ እናንተ ማንም ባለሟልነት አግኝቶ ከመጠናችሁ የሚደርስ የለም። የመባርቅት የሚያስፈራ ብልጭታና አስምም የሚመስሉ ጉንጮቻችሁ ሰለምታ የሚገባችሁ ልኩና ሀሳቡ በቁጥር የሚለካ እሳታዊ መንበር የምትሸክሙ እሳታዊ የተጎነጻፋችሁ አርባዕቱ እንስሳ ሆይ ከአምላክ ዘንድ እደርስ ዘንድ ከፊት ደምሩኝ። ለቅዱሳት አፍንጫችሁ ሰለምታ የሚገባችሁ የሚያስደነግጥ መብረቅ እና የሚበራ ኮከብ የያዘ እናንተ የእሳት ወንዝ የምታሻግሩ ልቃነ አርባዕቱ እንስሳ ሆይ ምልጃችሁ ድምጽ ከንደበታችሁ ስለኛ በፊት በቀረበ ጊዜ እግዚአብሔር ይቅሪልን ዘንድ ይራራልን። አምላክ ሲያመሰግኑ እጅግ ደስ የሚያሰኙ ቅዱሳን ከንፈሮች ሰለምታ ይገባቸዋል። የምስጋና ወንዝ ምንጭ የምሕረት ውሃ ለሚፈልቅ አፋችሁ ሰላምታ ይገባቸዋል። ብርሃናትን ለተሞሉ ምንም ምንም ለማይቀምሱ ቅዱሳን ጥርሶቻችሁ ሰላምታ ይገባቸዋል። ወደ ፈጣሪ እግዚአብሔር አማልዶ ይቅርታን ለሚያሰጠን አንደበታችሁ ሰላምታ ይገባቸዋል። ከሚያስደነግጥ የመብረቅ ብልጭታ ከተ። የተወለወለ የደውል ድምጽ ይልቅ እጅግ ለሚሰማ ቃላችሁ ሰለምታ ይገባቸዋል። በማስተዋል ለተመላው እና ለተመረጠች ጥበብ ማደሪዋ ለሆኑ ቅዱሳን ደረታችሁ ሰለምታ ይገባቸዋል። በቅዱሳን ትከሻቸው ላይ የተተከለ ብርሃናት ክንፋችሁ ለሚጋርዷችሁ ቅዱሳን እጆቻችሁ ሰላምታ ይገባቸዋል። ከሰማይ በታች እንደ ነጭ በረዶ መልክ ደስ በሚያሰኝ ቅዱስ ስፍራ ልዩ እግዚአብሔርን በማመስገን ለሚሰግዱ ቅዱሳን ቅዱሳት ጉልበታችሁ ጉልበቶቻችሁ ሰላምታ ይገባቸዋል። ሰማያዊ መንኮራኩርን እየነዱ ለምስጋና ለሚፋጠኑ ቅዱሳን እግሮቻችሁ ሰለምታ ይገባቸዋል። በምነድ ነበልባል ላንቃ ለተሸፈነ ራሳችሁ ጸጉራችሁ ሰለምታ ይገባቸዋል። የእግዚአብሔር ዙፋኑ የምትሸክሙ አርባዕቱ እንስሳት ሆይ ኪሩቤል ሆይ በየህ ጊዜው ስማችሁ በመጥራት ጊዜ አማላጅነታችሁ ኃይል ክንፍን አውሬ ደብሊዮስን ከዳብሊዮስ አድኑን። ከክፋ አውሬ ዲያብሎስ አድኑን። መልካ አርባይቱ እንስሳ ክሩበኤል ማለት ጸወትር መንበር ማለት ነው። በሌላ ትርጉሙ ደግሞ አማላጅ፣ ኃያል፣ ታላቅ ማለት ነው። በኢዩር የሚገኝ መላእክት በአራቱ አለቃ በአንድ አርባ ነገድ ተከፍለዋል። በአንደኛው ክፍል አስር ነገድ አጋዛት አለቃዎች ሳጥናኤል፣ በሁለተኛው ክፍል አስር ነገድ ክሩቤል አለቃቸው ክሩብ፣ በሶስተኛው ክፍል አስር ነገድ ሱራፌል አለቃቸው ሱራፍ፣ በአራተኛው ክፍል አስር ነገድ ኃይላት አለቃቸው ሚካኤል ከሆነው ሰፍረዋል። በጌታ በዙፋኑ ዙሪያ በሚ በፊትና በኋላ አይኖቹ የሞላችው አራቱ እንስሳዎች ነበሩ። ከነዚያም አንደኛው ገጸ ሰብ፣ ሁለተኛው ገጸ አንበሳ፣ ሶስተኛው ገጸ ላም፣ አራተኛው ገጸ ንስር። እንዲሁም አራቱ ገጽ ጳጳሳት በቄሳው ውስጥ በዲያቆናት በምእመናን ይመሳሰላሉ። እረፍት ሳይኖራቸው ሌሊትና ቀን ቅዱስ ቅዱስ ቅዱስ እያሉ ሥላሴን ያመሰግናሉ። አንዱም ለአንድ ቅዱስ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ክብሩ ሞልታለች እያሉ ያመሰግናሉ። በየወገናቸው ገጽ አንበሳ ለአራዊት፣ ገጽ ለሀም ለእንስሳ፣ ገጽ ስብ ለደቂቅ አዳም፣ ገጽ ስብ ለደቂቅ አዳም ገጸ ንስር ለአዋፋት ሲማልዱ ይኖራሉ። ሞት ህመም፣ ድካም፣ ረሃብ፣ ጥም የለባቸውም። በተፈጥሯቸው ርቃናቸው አይራቡም አይጠሙም። ቅዱስ ዮሐንስ አፈወርቅ ስለ አራቱ እንስሳ ሲያብራራ ገጽ ሰብ ስለ ሰው ልጆች፣ ገጽ አንበሳ ስለ አራዊት፣ ገጽ ላም ስለ እንስሳ፣ ገጽ ንስር ስለ ወፍ አይዋፍ ይለምናሉ ብለዋል። ቅዱስ ቪክቶሪያንስ የተባሉ አባት እና ቅዱስ ሄሬኒዎስ ደግሞ ማቴዎስ በገጽ ሰብእ፣ መርቆስ በገጽ አንበሳ፣ ሉቃስ በገጽ ላም፣ ዮሐንስ በገጽ ንስር ይመስላችኋል። የበዓላቸው መታሰቢያ በህዳር ስምንት ነው